እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘብዎን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔይ ከሂጅራ ባንክ። በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሀላልፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ ሶስት ሰዓት አገልግሎት በሚሰጡ የሀላልፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሀላልፔ መፍትሄ ይዞ መጥተዋል። በሃላልፔ ሞራባሃ ፋይናንሲንግ ያለምን ማሳያ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሐላል መንገዱን ይቀላቀሉ። ሃላል ፔይ፣ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የተከበሩ አቶ ዳዊት ቀኖ የባንካችን የሂጅራ ባንክ ፕሬዚደንት የተከበሩ አቶ ጅብሪል ስማን የሂጅራ ባንክ ኢንቨስትመንትና ኮርፖሬት ኢንቨስትመንትና ፓርትነርሺፕ ኤክስኪዩቲቭ ዳይሬክተር የተከበሩ አቶ ጅሬን ሺስ የሂጅራ ባንክ ስትራቴጂን ማርኬቲንግ ሲኒየር ዳይሬክተር እንዲሁም የተከበራችሁ የሲራራ አዋርድ ተወዳዳሪዎች ዳኞች እንዲሁም ይህን ዝግጅት ለመታደም ጥሪ የተደረጋላችሁ ግብዣ የተደረገላችሁ እንግዶቻችን ክብራትና ክብሯን ሁላችሁንም በመጀመሪያ እንኳን በሰላም መጣችሁ ማለት ወዳለሁ። ሲራራ አዋርድ ስያሜውን በረጅምና አድካሚ ጉዞ ውስጥ በጽናትና በመተባበር ወኔ የማይቻሉ የሚመስሉ ፈተናዎችን በመቋቋም በሀገራችን የንግድ ታሪክ ውስጥ ደማቅ አሻራ ባስቀምጡልን የሲራራ ነጋዴዎች ስያሜውን አግኝቶ በሂጅራ ባንክ አዘጋጅነት ቀርቧል። ሲራራ አዋርድ አነስተኛና መካከለኛ ሴክተር ላይ የተሳተፉ ልዩ የስራ ፈጠራ ባለቤቶችን ሀሳባቸውን እውን ያደርጉ ዘንድ ለማስቻል የቀረበ የስራ ፈጠራ ውድድር ነው። ሲራራ አዋርድ በልዩ ሁኔታ የሀገራችንን ምርታማነት ለማሳደግና ማህበረሰባችንን ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ በማለም እንዲሁም የተለያየ የስራ ፈጠራ ሀሳብ ኖሯቸው ሀሳባቸውን እውን የሚያደርጉበትን ምቹ የፋይናንስ ድጋፍ ያላገኙ የሥራ ፈጠራ ባለቤቶችን አወዳድሮ ሀሳባቸውን፣ ትልማቸውን፣ ዕቅዳቸውን እውን የሚያደርጉበትን ሽልማት ከብር 500 ሺህ ብር ጀምሮ እስከ 3 ሚሊዮን ብር ነፃ ብድር ወይም ቀርደል ሐሰን ብድር እንዲሁም እስከ 300 ሺህ ብር የሚደርስ የገንዘብ ሽልማት ይዞ ቀርቧል። በዚህ ውድድር ላይ ሀያ ተወዳዳሪዎች በአካል ዳኞች ፊት ቀርበው ሐሳባቸውን የሚያቀርቡ ሲሆን በመጀመሪያ ዙር ላይ ከሚሳተፉት ሀያ ተወዳዳሪዎች የማጣሪያውን ዙር በማለፍ ወደ ቀጣዩ ዙር የሚሸጋገሩት አስር ተወዳዳሪዎች ይሆናሉ ማለት ነው። ማን ይሆኑ የሚለውን አብረን የምናየው ይሆናል። እንግዲህ ቀጥታ ወደ ፕሮግራማችን ከማለፋችን በፊት የሲራራ አዋርድን በዳኝነት ተወዳዳሪዎችን በመዳኝነት በዳኝነት ከኛ ጋር ቆይታ የሚያደርጉትን የተከበሩ ዳኞቻችንን በማስተዋወቅ ጀምራለሁ። በመጀመሪያ ደረጃ ላይ የምናገኘው የመጀመሪያው ዳኛችን የምግብና ባዮኬሚካል ኢንጂነሪንግ ኤክስፐርት ሲሆኑ በኢስላሚክ ጥናቶችና ሀላል ኢንዱስትሪ እድገት ላይ በንቃት በመሳተፍ ይታወቃሉ። እንዲሁም ፕሮፌሽናል ዲፕሎማቸውን በሀላል ኢንዱስትሪ የትምህርት ዘር አግኝተዋል። ላለፉት 20 አመታት ከተለያዩ ኢስላሚክ የተለያዩ የኢስላሚክ የንባብ ዝግጅቶችን ከቱርክ ኢንስቲትዩት ኢንስቲትዩት ኦፍ እስኩል ኦፍ ቶት ጋር በማዘጋጀት እንዲሁም የተለያዩ የተለያዩ ኢስላማዊ ኢስላሚክ ሜቶዶሎጂዎች ላይ ትኩረት ያደረጉ የቴሌቪዥን ዝግጅቶችን በማቅረብም ይታወቃሉ። በአሁኑ ሰዓትም የኢትሴፍ መስራችና ስራ አስፈጻሚ ሆኖ በማገልገል ላይ የሚገኙ ሲሆን በኢስላሚክ ሪሰርች ኤንድ ካልቸራል ሴንተር የሆነው ትራንሴንድ ትምህርት ቤት ላይ የቦርድ አባልና የአመራር ክፍል በመሆን እንዲሁም ሌስተር ዩናይትድ ኪንግደም ዩኒቨርሲቲ ላይ የህላል ክትትል ኮሚቴ ውሳኔ ሰጪ ኮሚቴ አባል በመሆን በማገልገል ላይ ይገኛሉ። የመጀመሪያው ዳኛችን የተከበሩ ኢንጂነር ቢንመሊክ አብዶ መሐመድ ናቸው። በክብር ወደ ቦታቸው እንዲመጡ በሞራል ሸኙልኝ። ቀጣዩ ዳኛችን የሚሆኑት ያው ለዝግጅቱ እና ዳኛም ስለሆኑ እንግዲህ በክብር አንቱ እንላቸዋለን። እድሜው አንቱ ባያስ ብለውም ማለት ነው እና የ23 ዓመት ትጉህ የስራ ፈጠራ ባለቤትና ባለራዕይ ወጣት ነው። በቴክኖሎጂ እና ሶፍትዌር የስራ ፈጠራዎች ላይ ታዋቂነትን ያገኘ ሲሆን፣ ከእነዚህ ውስጥም በኢንተርናሽናል በዓለም አቀፍ ደረጃ 18 በላይ የስራ ፈጠራ ሀሳቦችን ፓተንት ወይ ደግሞ ባለቤትነትን ማግኘት ችሏል። በአሁኑ ሰዓት የሄክስ ላብስ ቴክኖሎጂ እንዲሁም የአይቤክስ ቴክኖሎጂስ ኤንድ ፕሮሞሽን መስራች እና ዋና ስራ አስፈጻሚ በመሆን እየሰራ ይገኛል። ያው በፕሮፋይሉ አውቃችሁታል ብዬ ገምታለሁ። ቀጣዩ ዳኛችን ወጣት ኢዘዲን ካሚል ነው። እሱንም በክብር ወደ መድረክ ጥሩልን። ቀጣይዋ ዳኛችን ሴት ናት። በጋዜጠኝነትና ኮሚኒኬሽን ስራዎቿ ትታወቃለች። በዋናነትም በማህበራዊ ጉዳዮችና ትኩረት ለተነፈጋቸው ጉዳዮች ላይ ትኩረት በማድረግ ሀሳቦችን በማንሳት ትኩረት እንዲሰጣቸው በማድረግ ላይ በመስራት ትታወቃለች። የውንቱ ቴሌቪዥን መስራች ስትሆን የተለያዩ ከፍተኛ እርከን ያላቸውን ግለሰቦች ጋር ቆይታ በማድረግ እናቃታለን። ካናዶሉ ኤጀንሲ፣ እንዲሁም ኤኤፍአይዲ እንዲሁም ፓስቶራሊስት ኮንሰርን ከሚባሉ ተቋማት ጋር በመስራትም የማህበረሰብ ማንቃወት ስራዎች ላይ በንቃት በመሳተፍ እናቃታለን። በአካዳሚክ ዝግጅቷ የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ በፍልስፍና የትምህርት ዘርፍ ያገኘች ሲሆን ከኢስታንቡል ዩኒቨርሲቲ በስልጣኔ ጥናት ዘርፍ የማስተርስ ዲግሪዋን አግኝታለች። ቀጣዩ ዳኛችን የምትሆነው ሙኒራ አብድልመና በክብር ጥሩልኝ። የመጨረሻውና አራተኛው ዳኛችን በስነምግብ ምግብ ዘርፍ በአነስተኛና መካከለኛ የሥራ ዘርፎች ኢንዱስትሪ እንዲሁም ባህላል ሰርቲፊኬት ሰርቲፊኬሽን የስራ ዘርፍ ላይ በንቃት በመሳተፍ ላይ የሚገኘው እንዲሁም የኢኖቫ ትሬዲንግ ፒኤልሲ መስራች ነው። በተጨማሪም በኢትሴፍ ሐላል ሰርቲፊኬሽን ቺፍ ኦፕሬሽን ኦፊሰር ሆኖ በማገልገል ላይ ይገኛል። በስነ ምግብ ዘርፍ እንዲሁም በስነ ምግብና ሙያ እንዲሁም ጥራትን በማረጋገጥ ባካበተው ከፍተኛ ልምድ ከአስር በላይ ትልልቅ ኩባንያዎችን፣ ድርጅቶችን ሀሳብ ከማመንጨት ጀምሮ እስከ ምስረታ ኮንሰልት በማድረግ በማማከርና ኢንቮልቭ ማድረግ ቀጥታ በመሳተፍ ከፍተኛ ሚና ተጫውቷል። በዓለም አቀፍ ደረጃም በ2023 በጀርመን በተካሄደው ዓለም አቀፍ ውድድር ላይ ከተለያዩ አህጉሮች ከተወጣጡ ተሳታፊዎች ጋር ሀገራችንን ወክሎ የመወዳደር እድል ያገኘ ሲሆን እንዲሁም በአይሶ ስታንዳርድ፣ በካይዘን፣ በሐላል ሰርቲፊኬሽን እንዲሁም በኮምፖዛይት ፍሎር ፕሮዳክትስ ኤክስፐርት ነው። በትምህርት ዝግጅቱም ከጅማ ዩኒቨርሲቲ የማስተርስ ዲግሪውን ያገኘ ሲሆን ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪውን በፉድ ኢንጂነሪንግ አግኝቷል። ከዩናይትድ ኪንግደም ዩኒቨርሲቲ የህላል ምግብ ፍቅህ ዲፕሎማ ያገኘ ሲሆን በህላል ስታንዳርድ እንዲሁም ቢዝነስ የተለያዩ ስልጠናዎችን በቱርክና በሳውዲ አረቢያ ወስዷል። አራተኛውና በመድረክ በአጠራሬ የመጨረሻው ዳኛችን የሚሆነው አብዱል ሐኪም እድሪስ ነው። እሱንም ወደ መድረክ ጋብዙልኝ። የተናፋቂውና በጉጉት የሚጠበቀው ሲራራ አዋርድ ዳኞቻችን፣ እንኳን በሰላም መጣችሁ ለማለት ትወዳለሁ ሁላችሁንም አንድ ላይ

ፕሌይስቶር ዮኪን አፒስቶሪ ራቡ ፈቹዳ ዳንዲ ሃላለቲ ሃሮ መመከማ ሃላል ፔ ባንኪ ሂጅራ ኢማላገረ ኢገሌ ይፈቲ። እንግዲህ ቀጥታ ወደ ውድድራችን ከመግባታችን በፊት የዕለቱን ፕሮግራማችንን በመክፈቻ ንግግር እንዲከፍቱልንና ሲራራ አዋርድን በይፋ እንዲያስጀምሩልን የባንካችን ፕሬዚዳንት የሆኑት የተከበሩ አቶ ዳዊት ቀኖን ወደ መድረክ እንዲመጡና ንግግር እንዲያደርጉልኝ ጋብዛችኋለሁ። በሞራል ወደ መድረክ ጋብዙልኝ። ርጽ ብስምላህ አሰላሙ አለይኩም ወራህመቱላ ወበረካቱ። የተከበራችሁ ዳኞቻችን፣ የተከበራችሁ የሲራራ አዋርድ የመጀመሪያውን ዙር አልፋችሁ ወደ ሁለተኛው ዙር የገባችሁ የሲራራ አዋርድ ተወዳዳሪዎች፣ የተከበራችሁ የሂጅራ የስራ አመራር አባላት እና የሂጅራ ሰራተኞች፣ እንዲሁም ጥሪ የተደረገላችሁ እንግዶች ሁላችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። እንግዲህ ሲራራ አዋርድ ብለን ስንጀምር እንደ ሂጅራ ባንክ ሲራራ ታሪካዊ ዳራ ያለው በሀገራችን ትልቅ ስም ያለው ጥንት የሀገራችን ነጋዴዎች ሲጠቀሙበት የነበረው ስያሜ ነው። ስለዚህ በዚህ ስያሜ ሲራራ አዋርድ ብለን ወጣቶችን፣ ስታርታፖችን፣ መካከለኛና አነስተኛ ኢንተርፕራይሶችን ወደ ተሻለ ደረጃ ለማምጣት በአይዲያ ፋይናንሲንግ ፕላትፎርም ውስጥ እንዲያልፉ ለማድረግ ታስቦ የተጀመረ ነው። በሂጅራ ባንክ ሲራራ አዋርድ በአይነቱ ለየት ያለ ነው። በሀገራችን የተለያዩ የአዋርድ ፕሮግራሞች እንዳሉ ይታወቃል። ግን በሲራራ አዋርድ ስትራክቸር የመጣ በተለይ በሶሻል ሚዲያ በዚህ ጄኔሬሽን ያለውን ሰፊውን ማህበረሰብ ሊያቅፍ በሚችል ሁኔታ መነሻውን የመጀመሪያውን ስክሪኒንግ በሶሻል ሚዲያ ፕላትፎርም አድርጎ የጀመረ አዋርድ ሲስተም ብዙም አልሰማውም፣ በሀገራችንም በሌሎችም አካባቢዎች። ስለዚህ በጣም ለየት ያደርገዋል ሲራራ አዋርድ ሲስተምን። ስለዚህ በዚህ አዲስ አስተሳሰብ በሆነ መንገድ ወጣቶችንና ስታርታፖችን ወደ ተሻለ ደረጃ አይዲያቸውን፣ ሀሳባቸውን ወደ ውጤታማነት የሚያመጡበትን የውድድር መድረክ የፈጠረ ነው። ከዚህ አንጻር ነው ወደፊትም ትልቅ ውጤት ያመጣል ብለን እናስባለን። እንደ ሂጅራ ባንክ ሲመሰረት እንግዲህ ሁላችንም እንደምናውቀው የዛሬ አራት ዓመት አካባቢ አሁን አራተኛ ዓመቱን ይዟል። ሙሉ በሙሉ ከወለድ ነፃ ባንክ ሆኖ ነው የተመሰረተው። በሀገራችን ታሪክ ሙሉ በሙሉ ከወለድ ነፃ ባንክ በቅርብ ጊዜ የተመሰረተ ነው። በ ተለያዩ ሀገሮች በርካታ ዓመታትን አስቆጥረዋል። ሙሉ በሙሉ ከወለድ ነፃ ባንክ ወደ 50 60 ዓመት ይሆነዋል በሌሎች ዓለማት። በኛ ሀገር ግን በተለያዩ ምክንያቶች የቀድሞ መንግስታት በተወሰነ መልኩ ፍቃድ ባለመስጠታቸው ፍቃደኛ ባለመሆናቸው ከፍተኛ የህብረተሰቡ ጥያቄ የነበረ ቢሆንም የቀድሞ መንግስታት ፍቃደኛ ሳይሆኑ ቀርተው ሙሉ በሙሉ ከወለድ ነፃ ባንክ ሀገራችን የገባው ዘግይቶ ነው። በእርግጥ በከፊል በመስኮት ደረጃ ከ13-14 ዓመት በፊት ጀምሮ የወለድ ነፃ ባንክ እኛ ሀገር እየተዋወቀ መጥቷል ግን ሙሉ በሙሉ ከወለድ ነፃ ባንክ ሆኖ ደግሞ እንዲመሰረት የተፈቀደው አሁን ባለው መንግስት በለውጡ መንግስት በጠቅላይ ሚኒስትር ዶክተር አብይ አህመድ በሚመራው መንግስት ስለሆነ ለዚህም በዚህ አጋጣሚ ምስጋናችንን ማቅረብ እንፈልጋለን። እንግዲህ ሂጅራ ባንክ በተፈጠረው አጋጣሚ ፕሮሞተሮቹ ባንኩ ሙሉ በሙሉ ከወለድ ነፃ ባንክ አድርጎ ሲመሰርቱ እሳቢያቸው ፍላጎታቸው መላውን የኢትዮጵያ ማህበረሰብ በተለይ ከወለድ ነፃ የባንክ አገልግሎት የሚፈልግ ማህበረሰብ ሸሪአ መርሆች ላይ የተመሰረተ የባንክ አገልግሎት ከፍተኛ ፍላጎት ያለ መሆኑን ታሳቢ በማድረግ እንደምናውቀው በሀገራችን ወደ ግማሽ የሚጠጋ የህብረተሰባችን ክፍል ከ130 ሚሊዮኑ ወደ 56 ሚሊዮን የሚጠጋ የሙስሊም ማህበረሰብ በኢትዮጵያ ውስጥ ይገኛል። ይሄ ማህበረሰብ በፋይናንስ ዘርፍ በቂ አገልግሎት በቂ ትኩረት እምነቱ በሚፈቅደው መንገድ አገልግሎቱን እያገኘ ባለመሆኑ ከፍተኛ ክፍተት ስለነበረ ለረጅም ዓመታት ይህን ክፍተት ለመሙላትና ህብረተሰቡን በዚህ ረገድ ፍላጎት ያለውን ማህበረሰብ የፋይናንስ አገልግሎት ተጠቃሚ ለማድረግ ተደራሽ ለመሆን አላማ አድርጎ የመጣ ነው። ለትርፍ ብቻ የተቋቋመ ባንክ አይደለም ማለት ሂጅራ ባንክ እንግዲህ በዚህ ዓላማ ከተቋቋመ በኋላ አሁን አራተኛ ዓመቱን ይዟል። ባንካችን ባለፉት ሶስት ዓመታት ከፍተኛ እድገት እያስመዘገበ ነው የመጣው፣ በየዓመቱ በደንበኞች ብዛትም በተቀማጭ መጠንም በትርፋማነትም፣ ባለፉት ሁለት ዓመታት በተለይ ወደ ትርፋማነት ተሸጋግሮ ውጤታማነቱን እያረጋገጠ ተቋማዊ አደረጃጀቱን እያጠናከረ የመጣ ባንክ ነው። በሀገሪቱም ውስጥ በርካታ የዚህ አገልግሎት ፈላጊ ማህበረሰብ ያለባቸው አካባቢዎች ላይ ተደራሽ ሆነናል። በዋና ዋና ቦታዎች ላይ በተለይ በዞን በወረዳዎች ጭምር ከአዲስ አበባም ወጣ ብለን ወደ 110 ቅርንጫፎችን በኢትዮጵያ ውስጥ እስካሁን ድረስ ባለፉት ሶስት ዓመት ተኩል ወደ 110 ቅርንጫፎችን ከፍተን ሰፊ አገልግሎት እየሰጠን ያለ ነው። በሁሉም ረገድ ማንኛውም ነባር ባንክ የሚሰጠውን አገልግሎት ሂጅራ ባንክ በአሁኑ ጊዜ በቴክኖሎጂም የተደገፈ አገልግሎት፣ ጊዜውን የዋጀ የቴክኖሎጂ አቅርቦት፣ የዲጂታል ባንኪንግ፣ የሞባይል የኢንተርኔት ባንኪንጎችን የዋሌትን ጨምሮ በቅርቡ ደግሞ የኦንላይን ፋይናንሲንግን ሃላል ፔ በሚል ጀምረን ወደ ማህበረሰቡ አገልግሎቱን እያቀረብን ያለ ነው። ይህንን አጠናክረን እንቀጥላለን። በዚህ ሂደት እንግዲህ በዚህኛው በዛሬው ፕሮግራም የተገናኘንበት አንዱ ምክንያት ወጣቶችን፣ አነስተኛና መካከለኛ ተቋማትን አንቀሳቃሾችን፣ ስታርታፖችን የበለጠ የማገልገል አገልግሎታችን ወደ እነሱ የማስፋት ዓላማ ይዘን ስለሆነ የተነሳ ነው። እነዚህን ማህበረሰብ ክፍሎች የስራ ፈጠራቸውን፣ አይዲያቸውን ወደ መድረክ አምጥተው ተወዳዳሪ ሆነው ውጤታማ ስራ የሚሰሩበትን የማመቻቸቱ ስራ ላይ ባንኩም በፋይናንሲንግ እዚህ አካባቢ ላይ የተሻለ ውጤት ያላቸውን መልምሎ በተከበሩ ዳኞቻችን ውጤታቸው የተረጋገጠውን በቀርደል ሀሰን ፋይናንስ ለማድረግ ዝግጁ ነው። በዚህ ሂደት ነው ፕሮግራሙ የተጀመረው። ይህንን ፕሮግራም የበለጠ በየጊዜው እያጠናከርን በተለያዩ ዙሮች የተለያዩ ፎከስ ኤሪያዎችን እያካተትን የምንቀጥል ነው የሚሆነው። እንደ አገርም ደግሞ የስራ ፈጠራ አነስተኛና መካከለኛ ስታርታፖች ለአገር ኢኮኖሚ ከፍተኛ ጠቀሜታ የሚኖራቸው ናቸው። የማህበረሰባችንን በአገሪቱ ውስጥ ያሉ ችግሮችን ችግር ፈቺ ሀሳቦችን እስካመጡ ድረስ ይህንን ማበረታታት፣ ይህንን ፋይናንስ ማድረግ በጣም አስፈላጊ መሆኑን ስላመንበት ነው። ለአገር ኢኮኖሚ ከፍተኛ አስተዋጽኦ ያደርጋል። የማህበረሰቡን በየአካባቢያቸው ያለውን ችግር የሚፈታ ሀሳብ አንጥረን የምናወጣ ከሆነ መልሰው ወደ ማህበረሰቡ መነሻ ነገር ከባንካችን አብረው የሚሰሩ ከሆነ የበለጠ ደግሞ እነሱ ሀሳባቸውን እያሳደጉ ፕሮብሌም ፈቺ ነገሮች እስከሆኑ ድረስ ህብረተሰቡም ስለሚፈልጋቸው የበለጠ ውጤታማ ፍሬያማ እንዲሆኑ ነው ምኞታችን። ስለዚህ በዚህ ዓላማ ነው የምንቀጥለው። ለሀገርም ትልቅ አስተዋጽኦ የሚያደርግ ፕሮግራም ነው። ይህም ፕሮግራም የሚመለከታቸው የመንግስት አካላት፣ ሌሎችም ኢንተርናሽናል ተቋማት ከኛ ጎን ሆነው አብረው እንዲያግዙንና አብረን እያጠናከርን ወደ ሰፊው ደግሞ ወዳልተዳረስንባቸው የወጣት ማህበረሰብ ሀሳብ ያላቸው ሰዎችን እያቀፍን እንድንሄድ ማድረግ እንድንችል ሁላችንም ተባብረን እንድንሰራ ነው መልእክት ማስተላልፈው። በመጨረሻም ይሄ ፕሮግራም የተሳካ እንዲሆን ተወዳዳሪዎችም ሀሳባችሁን በሚመቸው በዚህኛው መድረክ ላይ አቅርባችሁ የተሳካላችሁ እንዲሆን ምኞቴን እየገለጽኩኝ ሁላችሁም በዚህ መድረክ አብራችሁ ስለተገኛችሁ አመሰግናለሁ። አላህ ይስጥልኝ።